ሁሉ ሳልፈልገውም ቢሆን አዎ፣ መሆን አይኖርበትም ነው አልፈልገውም። ይህን መንገድ አውቃለሁ እኔም አልፈልገውም። ከአሁን በኋላ ምርጫችን መለያየት ነው መሆን ያለብን። ሩታዬ እኔን ክፍት ይበለኝ የእውነት ሩታዬ፣ ዛሬ አንጀቴ ይበልታኛለች። ትናንትናና ዛሬ ማለት ነው የእውነት በጣም ከፍቷታል። እንግዲህ እኔ እናንተ መለያየት አለብን። በቃ እኔ እናንተ አብረን ለመሆን የተፈቀደልን ሰዎች አይደለንም ብለዋለች ማለት ነው። አብርሃም እንግዲህ እንደሰማችሁት ቆርጦልሻል ወይ እያላት ነው። እሷም የመለሰችው መልስ ምንድን ነው? ባልፈልግም አዎ ቆርጦልኛል ብላለች ማለት ነው። አብርሃም እሷ አይደለችም እንዴ የሰው ልጅ እኮ ናት። በግዴታ ትቆርጣለች ምክንያቱም ከነገሮች ማለት ከነገር ነገር ሲደራረብባት፣ ከችግር ችግር ሲደራረብባት ግዴታ ሳትፈልግ ትቆርጣለች፣ ትወስናለች ማለት ነው። ሌላ ምንድነው የገረመኝ ነገር እናስተካክለዋለን፣ ከዚህም በፊት እኮ ብዙ ነገር አልፈናል እናስተካክለዋለን ሲላት፣ አስተካክለዋል፣ ብዙ ነገር ሞክረሃል፣ ነገር ግን አልተገበርከውም፣ ከዚያ ስህተት ልትወጣ አልቻልክም ስትለው እሞክራለሁ አለ ማለት ነው። እውነትህን ነው አብርሃም፣ ምነው ሩታ መሞከሪያ ናት እንዴ? ለማንኛውም ላይክ ሼር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 የእውነት ብዙዎቹ በእርግጥ ይሄ ጠብቀው ነበረ። እኔ ግን በፍጹም ይሄ ነገርን አልጠበኩኝም ነበረ። በሰላም ተገናኝተው ታርቀው አንድ ላይ ይሆናሉ ብዬ ነበር ያሰብኩት ማለት ነው። ነገር ግን ሩታ በውሳኔዋ ፀንታለች ማለት ነው። እኔ በውሳኔዋ በመጽናቷ ምንም አልከፋኝም። በቃ ራሷ ነው እያስከበረች ያለችው ማለት ነው። ጀግና ጠንካራ በመሆኗ ደስ ብሎኛል። ትንሽ እኔ በማልቀሷ ነው ውስጤ ንትን እያለኝ ያለው ማለት ነው። ሩታዬ አይዞሽ የእውነት የኔምባ ፍስስ ሲበል እንዴት እንዳሳዘነችኝ ልነግራችሁ አልችልም። በቃ ውስጧ በጣም በስሏል። ውስጧ በጣም ተጎድቷል ከምነግራችሁ በላይ ማለት ነው። ዓይኗ ይናገራል እምባዋ፣ ይናገራል ማለት ነው። እናም እንግዲህ እንደሰማችሁት ምንድን ነው እኔ እናንተ አብረን ለመሆን የተፈቀደልን ሰው አይደለንም መለያየት አለብን። በእንደዚህ አይነት መልኩ በማንፈልገው መልኩ አብረን መቀጠል የለብንም ብላለች ማለት ነው። ሩታ ወስናለች። አብርሃም በተደጋጋሚ እንግዲህ ቆርጦልሻል ወይ ቆርጦልሽ ነው ወይ እንደዚህ የምትይው ሲላት፣ አዎ አልፈልግም፣ ቆርጦልኛል ያለች ነው ማለት ነው። እናም አብርሃም ግድ ነዋ ማለት ሰው ናት እኮ ሰው ማለት ነው። እንግዲህ ብዙ ችግርና ብዙ መከራ የምታሳልፍ ነገር ከሆነ ሺህ ጊዜ ብትወድህም፣ ሺ ጊዜ ብታፈቅርም ትወስናለች ማለት ነው። ምክንያቱም የሰው ልጅ ናት ይደክማታል። ብላለች እኮ እሷም ደክሞኛል፣ ሰልችቶኛል ብላለች ማለት ነው። አሁን ላይ ብቻ ሳይሆን አንድ አመት ሞላው ይሄ ነገር መከሰት ከጀመረ አስባችሁታል? አንድ አመት በሙሉ ማለት ነው። በእርግጥም ከአንድ አመት በላይም ራሱ ችለው የሚቀመጡ ብዙ እህቶቻችን አሉ ማለት ነው፣ እንደዚህ አይነት ተመሳሳይ ችግርን የሚያሳልፉ ማለት ነው። እናም ሰልችቶኛል ብላለች ማለት ነው ሰልችቶኛል፣ በቃ ደክሞኛል፣ ማስተካከል አልችልም፣ እኔ እናንተ አብረን መሆን አንችልም ብላ ቆራጥ አለማዋ ነው የተናገረችው ማለት ነው። ነገር ግን በጣም ያሳዘነችኝ ሴት እኛ ሴቶች ማለት ነው የፈለገውም ቢያስቀይሙን የፈለገውም ቢያስከፉን የእንዛ ሰውን መጥፎ ወይም ደግሞ የባላችንን መጥፎ አናስብም። በቃ መጥፎ እንዲደርስበት መጥፎ ቦታ እንዲውል አንፈልግም። ሩታያችሁ አይደለም ራስህን ጠብቅ፣ መጥፎ ቦታ ላይ እንድትወድቅ አልፈልግም እያለችው ነበር። የራሷን ስብራት የራሷን መጎዳት በቃ ጎን ላይ አስቀምጣ ማለት ነው። የእኔ እህት እኔ ምን ብዬ መናገር እንዳለብኝ የእውነት አላቅም። በጣም ላይ ያሳዘነችኝ በጣም ነው ልቤን የተሰበረው ማለት ነው። አብርሃም አሁንም ከስህተቶች አሁንም በምትናገረው አንዳንድ ጊዜ አብርሃም ንግግር አይችልም ማሳመን አይችልም በፍጹም ማለት ነው። በቃ ዝም ብሎ ነው የሚናገረው ማለት ነው። እና አሁንም ማስተካከል እንችላለን፣ ከዚህ በፊት እኮ ብዙ ነገርን አያሳልፈናል፣ አሁንም ማስተካከል እንችላለን ሲላት፣ እንግዲህ ያለችውን ሰምታችኋል። አስ ማለት ለማስተካከል ሞክርሃል፣ ነገር ግን ከዛ ችግር መውጣት አልቻልክም እያለችው ነው። ምንድን ነው ያለው? እሞክራለሁ። ምን ማለት ነው እሞክራለሁ? እሞክራለሁ ማለት እኮ አፍራሽ ቃል ነው። ቤተሰብ እሞክራለሁ እሞክራለሁ ብቻ ሳይሆን ማለት ያለብን በቃ አንቺ ከማትፈልጊው ነገር እወጣለሁ፣ በቃ እታመንልሻለሁ፣ ደስተኛ ሆነሽ እንድትኖሪ አደርግሻለሁ፣ ከዛ ስህተቴ እወጣ ለሁ ብለህ ነው መናገር ያለብህ እንጂ እሞክራለው ማለት ምን ማለት ነው? ሩታ እኮ መሞከሪያ እንትን አይደለችም እኮ፣ መሞከሪያ እኮ አይደለችም። ግን ከስህተት ተምራ በቃ እንደዚህ አይነት ስህተት ዳግመኛ አልሰራም፣ ከወደዚህ ስህተትን ተመልሼ አልገባም፣ በቃ ከዚህ በኋላ ማሪኝ እኔ ከአንቺ ጋር ነው ህይወቴ መቀጠል የምፈልገው ነው እንጂ ማለት ያለበት። እሞክራለሁ የሚባል አማርኛ የለም ማለት ነው። እሞክራለሁ የሚባል ነገር ካለማ ነጊም ስህተቱን ትደግመዋለህ ማለት ነው። ትደግመዋለሁ። እሞክራለሁ አይደለም፣ ከዚህ ስህተቴ እወጣለሁ፣ ከዚህ በኋላ ዳግመኛ ስህተት አልሰራም ነው ማለት ያለበት ማለት ነው። እና ሙዶችዬ፣ እኔ ከዚህ በኋላ ምን እንደሚቀጥል ምን እንደሚመጣ እውነት አላቅም ማለት ነው። የዛሬው ደግሞ የባሰው ነገር ምንድን ነው? የአብርሃም እያወራን አብርሃም ቀለበቱ እንግዲህ ካወለቀ ሳምንት አልፎታል ማለት ነው፣ ከእጁ ላይ ቀለበቱ ካወለቀ። ዛሬ ላይ ደግሞ ሩታዬ ቀለበቷን አውልቃለች ማለት ነው፣ እንደምታዩት ቀለበቷን አውልቀዋለች ማለት ነው። እና የእነሱ ጉዳይ እንግዲህ አሳሳቢ ሁኔታ ላይ ነው ያለው ማለት ነው። እኔ ግን በዚህ ንግግራቸው ላይ አንድ ግራ የገባኝ ነገር አለ ማለት ነው። ምንድን ነው እሱ አንተ የማትፈልግ ማለት የማትፈልገው ጉዞ እንድትጓዝ አልፈልግም ከዚህ በኋላ እኔም ይሄ መንገድን እንድጓዝበት አልፈልግም ብላለች ማለት ነው ሩታ። ይሄ ማለት ምን ማለት ነው እኔ አልገባኝም። ቤተሰብ የገባችሁ ካላችሁ ይሄ ቦታ የገባችሁ ካላችሁ ኮመንት እጻፉልኝ። እኔ በፍጹም አልገባኝም። ነገር ግን ውስጤ ላይ የሆነ ማስበው ነገር አለ ግን እዚህ እጅጋ መናገር አልፈልግም ማለት ነው። እንግዲህ ነጌ ከነጌ ወዳ ምን እንደሚመጣ አላቅም። ምናልባት እንኳ በሁለታቸው መካከል ትላልቅ ሰዎች ገብተው ሰላም ሊያወርዱ ሰላም ሊፈጥሩ ይችላሉ። ይሄ አሉ ማለት የመጨረሻ ተለያዩ ማለት አይደለም። ገባቸው አይደለም። ምናልባት የማያስማማቸው ብዙ ነገሮች ኖሮ ነው እንደዚህ እንትን የሚሉት እንጂ ተለያይተዋል ማለት አይደለም። እንግዲህ ነጌ ከነጌ ወዳ በደንብ እንጠብቃለን ማለት ነው። ሩትዬ፣ አይዞሽ ይህን እህት የእውነት እኔ እኔ አላውቅም እኔ ምን ብዬ መናገር እንዳለብኝ አላውቅም ሩታ በጣም አሳዝናኛለች እንደ ሴት ማለት ነው ሁላችንም ሁላችንም ከሩታ ጎን ነው መቆም ያለብን ማለት ነው ከሴት እህታችን ጎን መቆም አለብን እኔ በበኩሌ መቼም ቢሆን መቼም እህቴ ሩታዬ ከጎንሽ ነኝ ማለት ነው የእውነት በጣም ነው ያሳዘነችኝ። በቃ በጣም ውስጧ እንደተሰበረ በጣም እንደተጎዳች ነው የሚያስታውቀው ማለት ነው። ግዴታ የተጎዳችበት ወይም ችግሯ ባትናገረ ራሱ ሁለመናዋ ችግር እንደደረሰባት ይቺ ልጅ ታስታውቃለች ማለት ነው። አብርሃም አሁንም ከስህተትህን ተመልሰ ትላልቅ ሰዎችን ይዘህ ሚስትህን ማለት የተጎዳችውን ልቧን ለመጠገር ሞክር። ጥፋትንም ለማመን ሞክር። ትላንትናም እየሰማሁ ነበር ካጠፋሁ እያልክ ነው። ገና ለገና ጥፋትን እራሱ አልታወቀም። ካጠፋሁ ይቅርታ እያልክ ነበር። አሁንም ጥፋተኛ ነኝ፣ ሙሉ ለሙሉ ጥፋተኛ ነኝ፣ ከጥፋቴ ከስህተቴ እመለሳለሁ፣ እባክሽ ሚስቴ ወደ ቤት ተመለሽልኝ ብለ ትላልቅ ሰዎችን ይዘ ይቅርታ ጠይቅ። በቃ አከተመ። ይሄ ነው የምለው ማለት ነው። ውዶችዬ፣ ሰላማችኋል። አያብዛልኝ። እንግዲህ የምትጠብቁት ሌላ ነበር፣ የሆነውን ግን ሌላ ነው። ምንም ማድረግ አይቻልም። እኔ ምን እንደሆነ ባላቅም፣ ብቻ ብዙ ነገር ማውራት ፈልግ ነበር፣ ግን ይቆየኝ። ልታገዝ ማለት ነው። ቻው